ኮሎኔል ጌትነት አዳነ የኢፌድሪ መከላከያ ሕዝብ ግንኙነት ዳይሬክተር ምላሽ ለመስጠት ፈቃደኛ ስለሆኑ በመጀመሪያ ደረጃ በመከላከያ ሚዲያ ስም ምስጋናችንን እናቀርባለን። አመሰግናለሁ። የመከላከያ ሰራዊቱ አሁናዊ አጠቃላይ የግዳጅ አፈፃፀም ምን ላይ ደርሷል ማለት ይቻላል? የሰራዊቱ አጠቃላይ ሁኔታና ዝግጁነት በተለያዩ መድረኮች ወይም ዝግጅቶች የተቋማችን ከፍተኛ ወታደራዊ አመራሮች ሲገልጹት ቆይተዋል። የሙሉ ሰራዊታችን ገድል አይደለም፣ የአንድን ክፍል ወይም እኛ ዩኒት አሃድ የምንለውን ገድል ለመጥቀስ እንኳን ጊዜ አይበቃም እውነት ለመናገር። በጥቅሉ ግን መልከ ብዙ ግዳጆችን በአንድ መወጣት የሚችል ሰራዊት መሆን ችሏል ማለት ያስደፍራል። ከዝግጅቱ ካለው ውጊያ የማድረግ አቅም በየትኛውም መመዘኛ ቢለካ ተገማችም፣ ኢተገማችም የሆኑ ግዳጆችን እንደያመጣጣቸው መመከት የሚችል ሰራዊት ነው ያለን። ይህ በሰው ኃይሉ፣ በአደረጃጀቱ፣ በአሰራሩ፣ በትጥቁ ኢትዮጵያን የሚመጥን ሰራዊት እንዲሆን ተሰርቷል ከለውጥ በኋላ። በዚህም ትልቅ ውጤት ተገኝቷል። ለቀጠናው ሰላምና መረጋጋትም የበኩሉን ሚና የሚጫወት ሰራዊት ነው። በሀገርም ከሀገር ውጭም በሚመጡ ግዳጆች ተደጋጋሚ ፈተናዎችን በድል የተወጣ ሰራዊት ነው። ይህንን ደግሞ የሰራዊታችን ስትራቴጂክ አመራሮች ብቻ ሳይሆኑ መንግስታችንና መላው ሕዝባችን የሚኮሩበት ኢትዮጵያ የጀመረችውን ልማት የማደግ ተስፋ በሰላም እጦት እንዳይደናቀፍ ያሻግራል ብለው የሚተማመኑበት የመጨረሻ ምሽጋቸው አድርገው የሚቆጥሩት ሰራዊት መሆን ችሏል። የውጭ ሁኔታችን የውጭ የመከላከያን ሁኔታ ስናይ ውጭ ግንኙነት የሚሰሩ ስራዎች በጣም በርካታ ናቸው። አሁን ሰው የውጭ ስምሪት ስንል የሚረዳው ሰላም ማስከበር በዚህ ተሰማራ በዚህ ሄደ። እሱ እውነት ነው። የኢትዮጵያ በጣም እንቁ ታሪካችን ነው። ግን ኢትዮጵያ በተለያዩ ሀገሮች፣ በአውሮፓም፣ በአሜሪካም፣ በአፍሪካም በኤሺያም የተለያዩ ወታደራዊ አታሼዎች ላይ ዘኖች ትልካለች ታሰማራለች። ለስልጠናም ለትምህርትም የሚሄዱ አሉ። ከዛም በላይ ወደ ሀገራችን መጥተው እኛም ወደ እነሱ ሂደን የተለያዩ ወታደራዊ ስምምነቶች አሉ። አሁን የኢትዮጵያ ወታደር ከሌሎች ጋር ተባብሮ የቀጠናውንና በአለም አቀፍም የበኩሉን ድርሻ እንዲወጣ በጣም በርካታ ስራዎች ናቸው እየተሰሩ ያሉት። ጠቅለል ባለ ነገር አሁናዊ የሰራዊታችን ቁመና በዝግጁነቱም በተግባርም በሚፈጽመው ግዳጅ አስተማማኝ ኃይል ነው ማለት እንችላለን። አዳዲስ ወታደሮችን አዳዲስ ምልምሎችን ወጣቶችን እያሳተፈ እየመዘነ እያበቃ እንደሚሄድ ይታወቃል። ይህንን ሲያደርግ ደግሞ በተቋሙ ተግባራዊ የሚሆኑ የቅጥርና መመልመያ መስፈርቶች አሉ። እነሱን እንዴት ተግባራዊ እያደረገ ይገኛል። የመጀመሪያው የህጎች ሁሉ የበላይ ህገ መንግስት ነው። ህገ መንግስታችን እንግዲህ እኛ የምንሰራው የህግ መሰረት ይዘን ስለሆነ ህገ መንግስታችን ብናይ አንቀጽ 87 የሰራዊት መርሆች ብሎ ካስቀመጠው ስድስት አንኳር ነጥቦች አንደኛው ብቻ ሶስተኛዋን ቁጥር ብናይ የመከላከያ ሰራዊት የሀገሪቱን ሉዓላዊነት ከመጠበቅ በተጨማሪ በዚህ ህገ መንግስት የተሰጠውን የአስቸኳይ ጊዜ አዋጅ እንደሚፈጽም ይገልጻል። በግልጽ ነው ያስቀመጠው ሶ የመከላከያ ሰራዊት የሀገሪቱን ሉዓላዊነት መጠበቅ የሚለው የመጀመሪያ የመጀመሪያ ተልእኮ ነው። እንዴት ይጠብቃል የሚለውን ደግሞ በዝርዝር ህጎች፣ መመሪያዎች እያወጣ ይፈጽማል ማለት ነው። ይሄ በህገ መንግስት ያለን ነገር ተግባራዊ ለማድረግ ህጋዊ መሰረት ስለሆነ ምንድን ነው ታዲያ መከላከያ እያደረገ ያለው የሚለውን በደንብ ግልጽ መሆን ያስፈልጋል። ይህንን ሕጋዊ ትዕዛዝ ተግባራዊ ለማድረግ አንደኛው መዘጋጀት አለብን። ሀገራችንን ሉዓላዊነት ለመጠበቅ መዘጋጀት አለብን። ሕግ የሰጠንን ነገር ተግባራዊ ለማድረግ መዘጋጀት አለብን። ዝግጅትን ከሚወስኑ ነገሮች አንደኛው መተካካት ነው። ሰራዊት መተካት መቻል አለብን። ተፈጥሮም ሆነ ሰው ሰራሽ ነገር ስላለ በጡረታ በተለያየ ነገር የሚወጣን ሰው መተካት መቻል አለበት። እንደገና ደግሞ የኃይል አሰላለፍ ሚዛን ታሳቢ ያደረገ የሰራዊት ዝግጅትም ያስፈልገናል። ተቋሙ በሚያወጣው መደበኛ የምልመላ መስፈርት ወጣቶችን ወደ ሰራዊቱ መቀላቀል በየትም ዓለም አቀፍ አሰራር ያለ ነው። በቀበሌና በወረዳ የሚለጠፍ የቅጥር ማስታወቂያ ብቻ ሳይሆን በሚዲያም በግልጽ የሚለቀቅ የቅጥር ማስታወቂያ አለ ግልጽ ለዜጎች ይፋ የሆነ አለም አቀፍ ስታንዳርድ ነው ለምሳሌ ህገ መንግስት ቅድም አነሳውላችሁ አንድ ወጣት እድሜው 18 ዓመት ሲደርስ ነው አይደል መምረጥ የሚችለው ራሱ 18 ዓመት የሚወስንበት ጊዜ ስለሆነ መነሻ የተቋሙ 18 ዓመት ይልና እስከ 24 ያደርሳል አሁን ደግሞ የተማሩ ኃይሎች እየገቡ ስለሆነ ትምህርትን ታሳቢ ሙያን ታሳቢ ያደረገ 25 26 እንደ ሁኔታው የሚቀያየር አለ በተለይ የላይኛው ጫፍ ማለት ነው እና መነሻችን 18 ዓመት ብለን በግልጽ የምናስቀምጠው መስፈርታል። ስለዚህ ወረዳ ቀበሌ የምንለው ማስታወቂያ በግልጽ ይለጠፋል። በሱ መሰረት መመዘኞቻችን የምታውቋቸው ናቸው፣ ይፋ የምናደርጋቸው ነው። አንደኛ ህገ መንግስት፣ በቃ በህግ ነው የምትመራ ይች ሀገር። የህጎች የበላይ ህገ መንግስታችን ነው። ህገ መንግስቱን ማመን መቻል አለበት ማለት ነው። የሚመጣው አንደኛው መመዘኛ እሱ ነው። ፍቃደኛ መሆን ለአገሬ መስዋዕት ለመሆን ወታደር ለመሆን ቆርጫለሁ ወስኛለሁ ብሎ ፈቃደኝነቱን፣ አንዱ መመዘኛ። ከየትኛውም የፖለቲካ ድርጅት አባል ያልሆነ እንላለን። የመከላከያ ቀደምት ወይም የፖሊስ ሰራዊት አባል ያልነበረ እንላለን። ሰው የነበረ አገልግሎ በምን ሁኔታ ወጣ ምናምን፣ እሱ እንስለማንሄድ ማለት ነው። አንፈልግም። እሱን ብለን መመዘኛለን። አሁን አሁን ደግሞ የየትኛውም የጽንፈኛ አመለካከትና ተግባር ወይም አባል ያልተሳተፈ እንላለን። በወንጀል የፍትሐ ብሔር የዚህ የውርስ ምናምን ጥያቄ ምናምን ያለበት ሁሉ መጥቶ መደበቂያ ሊያደርግ ይፈልጋል። ሶ ይህንን ከየትኛውም የወንጀል ክርክር በፍርድ ቤት የሌለበት ሲባል መደበቂያ ዋሻ እንዳንሆን ጭምር ነው። የወንጀለኛ መደበቂያ እንዳንሆን ክሊሪ ያደርጋል። ይሄንን ከፖሊስ ከወንጀል ነጻ የሆነ ምናምን በማምጣት ብቻ ሳይሆን እኛም ክሮስ ቼክ የምናደርግበት መካኒዝም አለ። ዝሞ ጥሬ ነገሩ ስለተቀመጠ አይደለም ዜግነቱ ኢትዮጵያዊ ከሰለጠነ በኋላ ሰባት ዓመት ወታደሩን አገሩን ሊያገለግል ፍቃደኛ የሆነ የእድሜ እድሜ ቅድም ያስቀመጥኩላችሁ ነው አስራ ስምንት አሁን አንዳንዱ ማነስ ብቻ ይመስለዋል ህፃናት ምናምን ተመለመሉ ምናምን ከእድሜ በላይም አለ አይደለ ጋብቻ ያላገባ ያልወለደ ምናምን የምንላቸው ዝርዝር ነገሮች አሉ ጤንነቱ ቁመቱ ክብደቱ ወይም ክብደቷ ቁመቷ እያል ለሴት ሲሆን የምናደርገው በጣም በርካታ የምልመላ መስፈርቶች አሉ እንግዲህ ይህንን ነገር በዋነኛነት በወረዳ በቀበሌ ከተሰበሰበ በኋላ የመከላከያ ይሄንን የሚሰበስቡት በአካባቢ ያለ መስተዳደርና የጸጥታ አካል በኮሚቴ ሆነው ነው። ሪፖርት ይቀርባል ለመከላከያ ሶ መመዘኛው የሰራዊቱን እንግዲህ ሕገ መንግስት አንስተን ለቅድም ስድስት መርሆች ብያቸዋለሁ። አንደኛው አንደኛዋ ነጥብ ደግሞ አንቀጽ 87 ላይ አንደኛዋ ቁጥር የምታስቀምጠው የኢትዮጵያ ብሔር ብሔረሰቦች እና ህዝቦች ሚዛናዊ ተዋጽኦ ያካተተ መሆን አለበት ይላል ህገ መንግስቱ። ይህንን እንዴት እናደርጋለን? ከስታስቲክስ ቢሮ የክልሎችን ቁጥር የብሔር ብሔረሰቦችን ቁጥር ያመጣና መከላከያ ኮታ ለየ ክልሎች ይሰጣል ማለት ነው። ዲስትሪቢት የሚያደርገው ራሱ ይህንን ነው። ማንም ቸክ ማድረግ የሚችለው ማለት ነው። በዚህ መሰረት ለየክልሎች ይላካል። ከተላከ በኋላ ያው አፈጻጸም እንደየአቅሙ ነው እና የወረዳም ሆነ እዛ የክልል መስተዳደር የጸጥታ አካል የምንለው በመጀመሪያ ሊመሰገኑ ነው የሚገባ። ሰራዊቱ የእኔ ነው እኔንም ነው የሚጠብቅ አገርንም ነው የሚጠብቅ ብለው እያደረጉ ላለው አስተዋጽኦ መመስገን መቻል አለባቸው። በዚህ አጋጣሚ ማመስገን እንፈልጋለን። እንደ መከላከያ ህዝብ ግንኙነቱ ይሄ ከመጣ በኋላ ከወረዳና ቀበሌ የተሰበሰበው የመጀመሪያ የመከላከያ ላይዘን ተመድቦ ዞን ላይ ከአምስት ቀን ያላነሰ ማጣራት ይደረጋል። በመስፈርታችን ነው ወይ የመጣው የተላከው የሚል የመጀመሪያው ማጣራት የሚጀምረው መከላከያ ያኔ ነው። ማሰልጠኛ ደግሞ የበለጠ ፊልተር ይደረጋል ማለት ነው። ጤንነቱ፣ እድሜ፣ ሁኔታው እንደተባለው ትምህርቱ ማስረጃውን አንጥቶ እያሳየ ሕጋዊነቱ እየተረጋገጠ ወዶ መምጣቱ በፍቃዱ ነው ወይ የመጣ? እነዚህ ሁሉ ስናጠራ ደግሞ ቅሬታ የሚኖረው ካለ መልምሎ ያመጣው የክልል ተወካይ ባለበት የቅሬታ ሰሚ ኮሚቴ የሚባለው እዛው ተደራጅቶ ማሰልጠኛ ላይ ሀላግባብ ነው እየተመለስኩ ያለው ቅሬታ አለኝ የሚል ምልምል ካለ ሁሉ እሱን የሚያቀርብበት ሁኔታ አለ። ኮሎኔል እንግዲህ የመከላከያ ሰራዊታችን በተለያዩ አካባቢዎች ላይ ሰላምን ለማስፈን ግዳጆችን እየፈጸመ እንዳለ ይታወቃል። ሰራዊታችን ግዳጆችን ሲፈጽም እንግዲህ የተለያዩ የጦር መሳሪያዎችንም ይጠቀማል። በተለይ ከድሮን አጠቃቀም ጋር ተያይዞ ንጹሐኖች በድሮን እየተመቱ ነው የሚል ጥያቄ ያነሳሉ እና ይህንን ጥያቄ እርስዎ ምንድን ነው የሚሰጡት ምላሽ? እንደምታውቁት አንዳንዱ መሳሪያ መነጽር አለው መነጸር አለው ይሄ መነጸር ከስናይፐር ጀምሮ እንደ ኢላማን የሚመተው ንዩ ና የከባድ መሳሪያዎቻችን በቀንም በሌሊትም መነጸር ያላቸው መሳሪያዎች አሉ። መነጸር እያልኩ ነው፣ የጦር ሜዳ መነጸር የሚባለው ከአይን አስር ጊዜ አስራ ሁለት ጊዜ አባስቶ የሚያሳይ ግልጽ አድርጎ የሚያሳይ ነገር አለ። መነፅር እያልኩ ነው ልብ በሉ። የድሮን ግን ካሜራ ነው ምለው አሁን የድሮን ካሜራ ድሮንን የሰሩት እኛ ደግሞ የምንጠቀመው ምን እንደሆነ እናውቃለን። ድሮን በተለይ መከላከያ ሰራዊት የታጠቃቸው ድሮኖች አጠቃቀሙን በግልጽ የሚያውቅ ድሮኑ ደግሞ ቀርጾ ኢላማውን አሳይቶ የታጠቀ ነው ያልታጠቀ ነው በቀጥታ ለውሳኔ የሚያቀርብልን በምስል የተደገፈ በቪዲዮ የተደገፈ ነገር ነው። ሲመታም ኢላማውን ያሳያል። ድሮን እንደዚህ ጨፈጨፈ ምናምን የሚል ነገር ዘበት ነው እንደ መሳሪያ ቢባል አለም አቀፍ ቅድም እንዳነሳኋችሁ ሌላ የጦር መሳሪያ በውጊያ ጊዜ ምናምን እንደዚህ ነገር ሊኖር ይችላል ብለን ልንወስድም የምንችልበት ነገር ሊኖር ይችላል ድሮን የሚለው ግን ተደጋጋሚ ይነሳል ያው ትጥቃችን ስለሚያውቁ ነው እኛ ድሮን ስንልና ጠላት ድሮን ሲል እንግባባለን እንግባባለን ቅድም እንዳልኳችሁ መሀል ላይ ያለው ግን እውነት መስሎት ይህንን ይል አለ እንጂ ድሮን እየመታው እንዳለ ጠላት አሳምሮ ያውቃል ለይቶ እየመተው እንዳለ እኛም እሱን እናውቃለን። ሰው ድሮን እያለ የሚያጥላለው ለይቶ የሚመተው እንዲቆምለት የመፈለግ ነገርም ይኖራል ማለት ነው። አንዳንድ ጊዜ የጠላት ምሽጎች እንደምታውቁት እናንተ ሚዳችሁ እንደሰራችሁት ገዳም ላይ፣ ትምህርት ቤቶች ላይ፣ የሃይማኖት ተቋማት፣ ትምህርት ቤቶች፣ ህዝብ የሚሰበሰብበት አካባቢ ነው የሚሆኑት አደለም የሚመሽጉት። ምን የሚሉት ይሄ ኃይል ትምህርት እንዲቋረጥ መምራኖችን እየገደለ ተማሪዎችን እየገደለ ድሮን መታ የሚለው የት ላይ ነው ትምህርት ቤት ላይ አስቁሞት የለ አስቁሞት አለኩ ትምህርትን አስቁሞ ተመታ የሚለው ግን ትምህርት ቤት ነው የት ያለው ተማሪዎች መምራኖች እንዲንበረከኩ አድርጎ የሚረሽ ነው መረሸኑንም ተማሪዎችን መግደሉንም ይፋ የሚያደርግልን መራዊ ሽንብራ ትምህርት ቤት የነን ያክል ተማሪ ገደልን ምናምን እያሉ ያወሩት እሱን ነው ሶ የማያስተምረውን ተማሪ እሱ ባለበት ትምህርት ቤት እንዲቀር እያደረገ በድሮን ተደበደቡ ስላቅ ነው ለነገሩ ይሄ ውሸት የማይሰለቸው ቡድን በአንድ ወቅት እኮ ነግሬያቸዋለሁ። ድሮን ከነ ፓይለቱ መተንጣል ነው ያለ ነው አይደለ? እስከዚህ ድረስ እኮ ነው ድሮን ፓይለት አለው እን ምናምን የሚለው የሚያውቀው ነው። የማያውቀው ግን ይደናገራል። ስለዚህ ውሸት አይሰለቸውም። ውሸትን ሲደጋግሙት እውነት ይሆናል ብሎ አስቦ ሊሆን ይችላል። ይሄ በጭራሽ የሚሆን ነገርም አይደለም የሰራዊታችን ባህሪም አይደለም፣ የድሮንም ለራሱ ስሪት አይደለም። ስለዚህ ይሄ ገበያ ላይ ትምህርት ቤት ላይ ወዘተ ያለ የውሸት ፕሮፖጋንዳ ነው። ተኩስ ግን በሚኖርበት ጊዜ በሌሎች መሳሪያዎች ምናምን በሚኖርበት ጊዜ ግን ጉዳቶች ሊኖሩ ይችላሉ። ጉዳትን መቀነስ ላይ ነው ፎከስ የሚያደርገው። በሰሜኑ ጦርነትም ላይ ካያችሁት ጉዳት አይኖርም አይደለም። እሱን ለመቀነስ ግን መከላከያ ፕሮፌሽናል ይሄ ሩል ኦፍ ኢንጌጅመንት ስላለው የግዳጅ አፈጻጸም መመሪያ ስላለው በሱ ነው ግዳጁን የሚፈጽመው ብለን ብናልፈው ነው ይህንን ግን አጀንዳ ለምን ሆነ ነው ለምሳሌ ሰሞኑን እንደምታውቁት የእርስ በእርሳቸው መገዳደል መወነጃጀል ይሄ ጽንፈኛ በተለይ በአማራ ክልል የሚንቀሳቀሰው ለምሳሌ ቪዲዮ ብለው የለቀቁትን እንደሚደሉ ታጋሽ ተማሪ ምናምን ተብሎ የቀረበ አስቡ እሱ ሲጋለጥ መምህራንን አንበርክከው እየወሰዱ በማህበራዊ ሚዲያ መጋለጥ ሲጀምር የእርስ በእርሳቸው መገዳደልና መተማማት ሲሰፋ፣ አጀንዳ ማስቀየረ ይህንን ያመጡታል። በተለያየ ነገር ፐርፐዝሊ ነው የሚሰሩት ተደራጅተው። አንዳንዶቹም የደው ላይ የሌሉ ናቸው የሚያወሩት ይህንን አጀንዳ የሚሰጡ ስለዚህ እኛ እናውቀዋለን። ህዝባችን ግን ይህንን አውቆ መከላከያ ሰራዊት ምን መሆኑን በተግባር የምያየ ስላለ አሁን እየታወቀ እየተነቃ የመጣበት ሁኔታ ላይ አለ ብዬ ማስቀመጥ እችላለሁ። ይህ ሀይል አላማ የሌለው ነው። ለምን አላማ ነው እየታገለ ያለ? ጥላቱ ማን ነው? ከውትድርና አንጻር ንየ ወታደሮች ስለሆናችሁ ጥላቱ ማን ነው? ከላይ የተሸበበው እንደ ካባ የደረበው ነገር ስርዓቱን ገዢ ፓርቲውን ምናምን ይሄ ካባ ነው። በተጨባጭ ግን ጥላቱ ማን ነው ሁኖ እያየ ነው ያለ ካልን፣ ህዝብ ነው ጥላቱ። ቀረጥ የሚቀርጠው እሱን ነው። ትምህርት እንዳይማር የሚያደርገው እሱን ነው። ተዘዋውሮ እንዳይሰራ እያደረገው ያለ እሱን ነው። እሺ አላማ ካለህ ማለት ታገል ብሎ የመጣ ወታደሩን እየገደለው ያለ ራሱ ከውስጡ ላይ ያለ ራሱ ነው። የማማተሩ ነገር ሌላ ነገር ሆኖ ይህ አራኪል ምናምን እያለ የሚያማትረው እዛው ላይ ፖለቲካ ይሸበብ እንጂ ውስጡ የኢኮኖሚ ጥቅም ያለበት ሀብት ካላግባብ ማግበስበስ ያልሰራበትን። አንዳንዶች እኮ እዛ እየዘረፈ ሰላም አለ በሚልበት አካባቢ ሱቅ የሚገነባ ሁሉ እንዳለ እናውቃለን። ስለዚህ አላስፈላጊ ከርሱን ለመሙላት የፖለቲካ ማሽ ሞንሞኛ ለዚህ ህዝብ ቁም ያለው ለዛ ህዝብ እንደዚህ ብዬ ያለው ምናምን ቢል እኛ እናውቀዋለን። አውቀንም ነው መጀመሪያ እየታገል ነው ያለን። ገና መጀመሪያው ሲጀመር ዛሬ አይደለም የምናወረው። ዛሬ ህዝቡም አውቆት አንዳንድ ሚዲያዎችም ሲደግፉት የነበረው ካወቁት በኋላ አይደለም የምናውቀው እኛ አነሳሱ ነው ዛሬ አይደለም። እኔም መግለጫ የምሰጠው ተቋሜን ወክዬ በፊት ነው ስለምናውቀው ማለት ነው። ስለዚህ ይህ ኃይል በድሮን በእንደዚህ በእንደዚህ የሚለው የእሱን ደካማ ጎን በሌላ ማላከክ ነው። አመሰግናለሁ። ኮሎኔል ጌትነት እንግዲህ እንደሚታወቀው በኦሮሚያና አማራ አንዳንድ አካባቢዎች በተፈጠረው የሰላም እጦት ችግር መከላከያ ሰራዊታችን ህግ የማስከበር ተልእኮን እየፈጸመ ነውና፣ እስኪ በህግ ማስከበር ተልእኮ ላይ የተገኙ ውጤቶች እንዲሁም ደግሞ አሁን የመጣው ነባራዊ ለውጥ ምን ይመስላል የሚለውን ከእርሷ አንደበት ቢገለጽ ከመንግስታችንና ና ከህዝባችን ጋራ በመሆን ሌሎች የጸጥታና የመስተዳደር አካላትም ሚናቸው እንደተጠበቀው ነው። ይሄ ሰራዊት ግን በከፈለው መስዋዕትነት ባደረገው እልህ አስጨራሽ ትግል እና ተጋድሎ የመጀመሪያው ነገር የፕሪቶሪያ ስምምነት የመጣበትን ሁኔታ እናስታውሳለን፣ የመጣበትን አግባብ እናስታውሳለን። የሰራዊቱ መስዋዕትነት፣ የሰራዊቱ ተጋድሎ ከፍተኛ ነው። እሱ ያ የሰላም ሁኔታ እንደተጠናቀቀ ብዙ ኃይሎች ተፈጥረዋል እንደተባለው ሰላሙን የማይፈልግ ሊሆን ይችላል፣ በአሰበው ሊሄድ ብዙ ነገሮች ቀድሞም ይህንን ያሰበ ኃይል በየቦታው የተፈለፈለበት ሁኔታ ነበረ። ዋነኛው ነገር መጀመሪያ ላይ የነበረው እንዴት ነው የሰሜኑ ጦርነት ተላቆ የሰላም ስምምነት ፕሪቶሪያ፣ ቅድም እንዳልኳችሁ ሰራዊቱ በከፈለው መስዋዕትነት ከተገኘ በኋላ ምን ነበረ ከተባለ የክልል መስተዳደሩን መዋቅር ሊያፈርስ በሚችል ሽባ ሊያደርግ በሚችል ሁኔታ በኦሮሚያም ሸኔ በአማራ ክልልም ይሄ ጽንፈኛ ኃይል ወረዳዎችን፣ ዞኖችን አክቲቭ እንዳይሆኑ ክልሎችን የመገዳደር ከዛ ደግሞ ወደ ፌዴራል መንግስት ቅድም እንዳልኳችሁ አራት ኪሎን በዚህ ጊዜ እንገባለን ወዘተ፣ አዲስ አበባን ከበናታል። በቅርብ ርቀት ላይ ነው ያለነው። ባህር ዳርን ያዝን ወይ ጎንደርን ያዝን ምናምን የሚባልበት ለኛ ለሰራዊት የቅርብ ጊዜ ትዝታችን ነው። መስዋዕትነት እየከፈልንም እንዴት እንዳረጋጋ ነው ይታወቃል። ሶ አሁናዊ ሁኔታው በኦሮሚያ ያለው ሁኔታ ነቀምት ከተማ የአውሮፕላን ማረፊያ መሰራቱ ምናምን ብቻ እንዳታዩት የወደብ ከተማ በሚመስል መልኩ የሚያድረው መኪና፣ የህዝቡ እንቅስቃሴ ምናምን የሰላም ድባቡን ስታዩት የተለየ ነው። ሰራዊታችን በከፈለው መስዋዕትነት በብዙ ሺዎች የሚቆጠሩ በሰላም ከክልሉ መንግስት ጋር እየተደራደሩ ሰራዊቱን በሚያደርገው እገዛ ወደ ሰላም አማራጭ የገቡ አሉ። በአገር ሽማግሌ፣ በአባገዳዎች በሚደረግ በህዝብ በሚደረግ እንቅስቃሴ ወደ ሰላም ህይወት የመጡ በጣም በብዙ ሺዎች የሚቆጠሩ አሉ። ይሄ ይበልም ያስብል ነው። አንደኛ ራሱን ህይወቱን አያጣም፣ ሌላ አይገልም፣ ንብረት አያወድምም። ምን ይህንን አፕሪሼት ማድረግ መቻል አለብን። እኛ የሚዋጋነን እንጂ ከሰላም ከመጣ በኋላ የምታውቁት ነው፣ ወይ ተማርኳል ወይ እጅ ሰጥቷል ወይ በሰላም ገብቷል ብለን ኦልሬዲ ጨዋታ አለቀ ነው። አፈምዝ እስካዝ ወረድ ድረስ ነው ጥርሳችን ነክሰን የምንዋጋው ጠላት ብለን እሱም ጠላት ብሎን የምንዋጋው። እዚህ ላይ በደንብ ሊታይ ይገባል። አሁን ኦሮሚያ ክልል ያለው ሁኔታ አልፎ አልፎ የሚንቀሳቀስ ካልሆነ በስተቀር ይሄ ነው የሚባል ኃይል ኑሮ ሰራዊቱን የሚገዳደር ልማትም የሚያደናቅፍ ምናምን የሚሆንበት ደረጃ ላይ አይደለም። የክልል መንግስትም፣ የዞንም፣ የወረዳ የቀበሌም ተረጋግቶ መንግስታዊ መዋቅሩን አድርጎ ወደ ልማት ስራው ገብቷል። የተሽለከለከ ሰላም አለው ለማለት የሚደረግ ጥረት ግን በሚዲያውም በምኑም አለ። ይሄ ደግሞ በክልሉም የጸጥታ የመስተዳደር አካላት እገዛ በህብረተሰቡም፣ ሰራዊታችንም አሁን እንቅስቃሴ ላይ ስላለ መልክ ያስይዘዋል። በአማራ ክልል መጀመሪያ አካባቢ ያደርገው የነበረው በክልሉ ተጽዕኖ ይፈጥረው የነበረው ሁሉ ነገር ቁሞ መንገድ ተዘጋግቶ የኢኮኖሚ እንቅስቃሴ ሁሉ ታግዶ አመራሩ እንደ ልቡ ስራውን የማይሰራበት መንግስትም ያቀደውን ልማት የማያካሄድበት ነበር። አሁንስ አሁን መንግስት ያቀደው የኮሪደር ልማት በሉት ምናምን በጎንደር፣ በባህር ዳር፣ በወሳኝ ከተሞች በሚባለው በደብረ ብርሃን፣ በደብረ ማርቆስ፣ በተለያዩ ቦታዎች ይህ እንቅስቃሴ አለ። የልማት እንቅስቃሴ ብቻ ሳይሆን የተለያዩ ማህበራዊ ክንውኖችም በደንብ እየተከናወኑ ነው። የክልሉ መንግስት እንዲሁ ወደ ወረዳዎች በስርዓት እያጠናከረ ቀበሌዎችን እየያዘ የተወሰኑ ስፖቶች እና በሚዲያ ላይ ያለው ተጽዕኖ ካልሆነ በስተቀር ይሄ ነው። ተገዳዳሪ ኃይል ኑሮ እንዲህ ያደርጋል ምናምን፣ መከላከያን ይገጥማል ወዘተ የሚባለው ነገር እሱ ተረት ተረት ነው። አሁን ቅድም እንዳልኳቸው አራት ኪሎ ምናምን ቀርቶ ምን ያክል ኪሎ ሜትር እንደራቁ ባናውቅም ሀመሽሎክ ያለፈ ሌላ ነገር የላቸውም። ኮሎኔል ጌትነት ሰፊ ማብራሪያ ሰጥተውናል። ምናልባት በዚህ አጋጣሚ የሚያስተላልፉት መልእክት ካለ ከዚህ በኋላ የመጣውን ሰላም የማጽናት ሰላምን የማጽናት ስራ ከሁሉም ዜጋ ይጠበቃል። ሰራዊታችንም እሱ ነው እያደረገ ያለው። እንደምታውቁት ጄኔራል መኮንኖች ሳይቀሩ ሲነር ጄኔራሎች እያንዳንዱ ከማዕከልም ወርዶ ህዝብ እያወያየ የጸጥታ ስራውን እየደገፈ ብዙ ነገር ለማስተካከል ጥረት ተደርጎ ውጤት ተገኝቶበታል። ይሄንን የተገኘው ውጤት መንከባከብ ያስፈልጋል። መከላከያ የሚያደርገው ነገር ተሰማርቶ በጣም ብዙ ነገሮች ሰርቷል። የተገኘው ውጤት የሚታይ ውጤት አለ። ይሄንን የተገኘ ሰላም እየመጣ ያለ ልማትን ለማስቀጠል ሰላምን ማጽናት ላይ እርብር መደረግ መቻል አለበት። ይሄ መከላከያ ብቻ ሳይሆን የእያንዳንዱ ዜጋም ስራ ነው። መከላከያ ጎን ተሰልፎ ህዝባችንም ሰላሙን እንዲያጸና እንዲያረጋግጥ በዚህ አጋጣሚ መግለጽ እፈልጋለሁ። እንደተባለው በትግላችን በመስዋዕትነታችን አሁንም ሰላማችን እናረጋግጣለን። ኢትዮጵያ እናሻግራለን። በእኛ ዘመን በእኛ ጊዜ ኢትዮጵያ አትፈርስም። የቃል ብቻ ሳይሆን በተግባር እያደረግ ነው ስላለ ልማቷም ተፋጥኖ ታድጋለች፣ ትበለጽጋለች የሚል እምነት አለኝ። ይህንን ለማለት ነው።